በአርምሞ ጽልመተ ወበቃል ብርሃነ በዚህች ዕለት ከአንጾኪያ ገዳም አባ ስሞን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ፣ የእናቱም ስም ማርታ ነው። ስለ እርሱም ድንቆይ ተአምራት ሆኑ። ይኸውም እናቱ ማርታ ገና ሳት ጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምኦንን መወለድ ነገራት፣ ከእርሱም የሚሆነውን ገለጠላት። ተወልዶም ሰባት አመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገርልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገርል አስተማሩት። የማይጠፋ የምንኩስናንም የገድላ አሰራር ገለጡለት። እርሱም አጽንቶ ስጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩ ሰባት አመት ቆመ። ከዚህም በኋላ ወደ ሌላ ተራራ ሄዶ በሰራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህ በኋላም ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመት ሆነው። ይኸውም በአባቱ ቤት ሰባት በአንጾኪያ ገዳም 9 ዓመት በምሰሶ ላይ 7 ዓመት በድንጋይ ውስጥ 20 ዓመት ደግሞም በተራራ ላይ ቆሞ የኖረባት 45 ዓመት በጠቅላላ 88 ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትንና ተግሳጻትን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው፣ ይልቁንም ለመነኮሳት። ከቤተክርስቲያን መጻሕፍትም ብዙዎችን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ አድሮ ይኑር አሜን። ሰላም ለስምዖን ዘተበስረ ፅንሱ በአፈ ዮሐንስ መጥምቅ እንተ ኢየሱ እንዘይትላክዎ ዘልፈ መላእክት ለማይሰሱ ፈጸመ ምግባረ እንተወጠነ እምንሱ እማመ ተወልደ በአመስሱም በዚህ ችምለት በአንድነት ከነበሩ ዘጠኝ ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው ነው። የመነኮስ ይሳቅና የፊልጶስ ልጅ የንጉሥ እስክንድርም እረፍቱ ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ አድሮ ይኑር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዝህች ቀን ለአባቶች ሊቃነ ጳጳሳት ስልሳ ስምንተኛ የሆነ የእስክንድር የሀገር ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። በዝህች እምለት ከሰባ ሁለቱ አርድት አንዱ ሐዋርያ ቆሮስ አረፈ። በዘች እምለት ተጋዳ የሆነችው ፍትወተ ስጋን ድል ያደረገች በበጎ ስራዋም እግዚአብሔርን ደስ ያሰኘች ቅድስት አሮ አረፈች። በዘች እምለት የሰማዕት ዲማዲስ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል የምትሆን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም